ኢትዮጵያ ከመስኖ ፕሮጀክቶች በአመት 43 ቢሊዮን ብር እያጣች ነው ተባለ። የኢትዮጵያ ፖሊስ ጥናት ኢንስቲትዩት ባካሄደው ጥናት መሰረት የከሰምና የተንዳሆ የስኳር መስኖ ልማት ፕሮጀክቶች በሚፈለገው ደረጃ ባለመስራታቸው ሀገሪቱ በየአመቱ 43 ቢሊዮን ብር እያጣች መሆኑ ተገልጿል። የኢንስቲትዩቱ የግብርናና ገጠር ልማት ተመራማሪ ዶክተር መኮንን በቀለ ባቀረቡት ጥናት እንዳመለከቱት በእነዚህ ፕሮጀክቶች መሬት ያለማሳካት፣ በግጭትና በተለያዩ ችግሮች ስራ መቆም፣ እንዲሁም የጥገና መጓተት ከፍተኛ የገቢ እጥረት አስከትሏል ብለዋል። በተለይም የከሰም ፕሮጀክት ከታቀደው 2700 ሄክታር ውስጥ እየለማ ያለው 2000 ሄክታር ብቻ በመሆኑ በአመት 10 ቢሊዮን ብር ገቢ እንዳይገኝ ሆኗል ሲል ኢፔድ ዘግቧል። በተንዳው ፕሮጀክት ደግሞ ከ9 አመታት በላይ ስራ በቆመና በየአመቱ 33 ቢሊዮን ብር ኪሳራ እየደረሰ መሆኑንና የአልዮሮ እንዲሁም ጎዴ ፕሮጀክቶች ሙሉ አቅማቸው ባለመስራታቸው በአመት 51 ቢሊዮን እና 6 ሚሊዮን ብር ገቢ እያጣች መሆኑ ተጠቁሟል። መንግስት በአምራች ኢንዱስትሪ ዘርፍ የውጭ ሀገር ባለ ሀብቶችን ለማበረታታት ምቹ ፖሊሲ ቀርጿል ተባለ። የኢንዱስትሪ ሚኒስቴር የኢንዱስትሪ መሰረተ ልማት ግብአት ዘርፍ ሚኒስቴር ዴኤታ ሀሰን መሐመድ ከአድቫንስድ ትሬዲንግ ኤንደ ማይኒንግ ድርጅት ተወክለው የመጡ የኳታር ባለ ሀብቶችን ተቀብለው አነጋግረዋል። በአምራች ኢንዱስትሪው ዘርፍ ለሚሰማሩ የውጭ ባለ ሀብቶች መንግስት ምቹ ፖሊሲና ስትራቴጂ መቅረጹን ሚኒስቴር ዴኤታው ለባለ ሀብቶቹ ገልጸዋል። ባለ ሀብቶቹ በግብርናና በማዕድን ዘርፍ ለመሰማራት ፍላጎት ያላቸው ሲሆን የግብርና ዋና ማዕድን ውጤቶች ለአምራች ኢንዱስትሪው ዘርፍ በዋነኝነት ለግብአትነት የሚያገለግሉ መሆናቸውን ጠቅሰው ሚኒስቴር መስሪያ ቤታቸው ከሚመለከታቸው ሌሎች ባለድርሻ አካላት ጋር በመቀናጀት የሚጠበቅበትን ድጋፍ እንደሚያደርግ አብራርተዋል። የትሬንድ ኤንድ ማይኒንግ ድርጅት ተወካዮችም በበኩላቸው የሚጠበቅባቸውን መስፈርት አሟልተው ቶሎ ወደ ስራ እንደሚገቡ ገልጸዋል።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 ቦት አምስት ሁለት ሺ አስራ ሰባት አመተ ምህረት ነው። ደንቡን ያጸደቀው የአማራ ክልል ጠቅላይ ፍርድ ቤት የዳኞች አስተዳደር አብይ ጉባኤ ደንቡ ከዚህ ዕለት ጀምሮ ተግባራዊ እንዲሆን ውሳኔ አስተላልፏል። የአማራ ክልል ፍርድ ቤቶች የዳኞች አስተዳደር ጉባኤን ለማሻሻል በሁለት ሺ አስራ አራት የወጣው አዋጅ ለዳኞችና ና ለጉባኤ ተሿሚዎች የስነ ምግባር ና የዲሲፕሊን ደንብ ለማውጣት ስልጣን የሰጠው በጠቅላይ ፍርድ ቤት ስር ላለው አብይ ጉባኤ ነው። እስካሁንም በስራ ላይ የቆየው የስነ ምግባር ና ዲሲፕሊን ደንብ የወጣው በሁለት ሺ ሰባት አመተ ምህረት ነበር ይህ ደንብ በርካታ ጉዳዮችን ያካተተ ቢሆንም ግልጸኝነት የጎደላቸውን ጉዳዮችን ይበልጥ ግልጽ ለማድረግ በአዲስ መልክ እንዲዘጋጅ መደረጉን የአማራ ክልል ጠቅላይ ፍርድ ቤት በትላንትናው ዕለት ባሰራጨው መረጃ አስታውቋል። አዲሱን ደንብ እንዲዘጋጅ ከተደረገባቸው ምክንያቶች አንዱ በቀድሞ ደንብ ያልነበረ የዳኞች ማህበራዊ ሚዲያ አጠቃቀም ማስተካከያ በማስፈለጉ እንደሆነ ፍርድ ቤቱ ገልጿል። ከ127 ሚሊዮን ብር በላይ ግምታዊ ዋጋ ያላቸው የገቢ ኮንትሮባንድ እቃዎች መያዛቸው ተገለጸ። የኮንትሮባንድ እቃዎች የተያዙት የጅጅጋ ጉምሩክ ቅርንጫፍ ጽህፈት ቤት ግንቦት 4 ቀን 2017 ዓ.ም ከሶማሌ ክልል ጋር በቅንጅት በተሰራ ኦፕሬሽን መሆኑ ተናግረዋል። በዚህ ኦፕሬሽን የኮንትሮባንድ እቃዎች ከሶማሌ ክልል ጀረር ዞን ልዩ ቦታው ደጋማዶ ተብሎ በሚጠራ አካባቢ ምንም አይነት የጉምሩክ ስነ ስርዓት ሳይፈጸምባቸው በህገወጥ መንገድ በኮንትሮባንድ ወደ መሀል ሀገር ሲጓዙ ከህብረተሰቡ በደረሰ መረጃ መሰረት ክትትል ሲደረግባቸው ቆይተው በቀን መያዛቸው ተገልጿል። በቁጥጥር ስር የዋሉት ከ127 ሚሊዮን ብር በላይ ግምታዊ ዋጋ ያላቸው ምግብ ነክ እቃዎች ሲሆኑ ወደ ጂጂጋ ጉምሩክ ቅርንጫፍ ጽፈት ቤት የውርስ መጋዘን ገቢ ተደርገዋል ተብሏል። በአዲስ አበባ ከ26ሺህ በላይ የኤሌክትሪክ ምሰሶዎች ችግር ያለባቸው ናቸው ተባለ። በመዲናዋ የኃይል መቆራረጥ ድግግሞች ነዋሪዎችን የሚያማርር ጉዳይ ሆኖ የቆየ ሲሆን ለዚህም አንዱ ምክንያት ምሰሶዎች ላይ ያሉ ችግሮች እንደሆነ ከኢትዮጵያ ኤሌክትሪክ አገልግሎት የተገኘው መረጃ ያመላክታል። ተቋሙ የመቶ ቀናት እቅድ ይዞ በጂፒኤ ቴክኖሎጂ በመታገዝ በአዲስ አበባ ያሉ 152 የመካከለኛ መስመሮች ና እነዚሁ መስመሮች የሚሸከሙት 49581 ምሰሶዎች ላይ ባደረገው ቅድመ ምርመራ ከ26 1559 ከባድ እና ቀላል ግኝቶች ማግኘቱን ነው ያስታወቀው። በ7521 ቦታዎች ላይ የዛፎች ንክኪ፣ 6399 መቀየር የሚያስፈልጋቸው ምሶሶዎች፣ 6338 የረገቡ እንዲሁም 2427 መስመሮች ደግሞ ከግንባታና ና እርስ በእርሳቸው የተቀራረቡ ሆነው ተገኝተዋል ተብሏል። ይህም ለተደጋጋሚ የኃይል መቆራረጥ መንስሄ ከሆኑ ዋነኞቹ የግኝት ነጥቦች መካከል ተጠቃሽ መሆናቸውንም አስረድተዋል። ጦርነትና ግጭቶች ባሉባቸው አካባቢ አድራሻቸው የሚጠፉ ሰዎች እየጨመሩ መምጣታቸው ተመድ አስታወቀ። የመንግስታቱ ድርጅት እንዳለው ጦርነትና ግጭቶች ባሉባቸው አካባቢዎች የሚጠፉ ሰዎች ቁጥር ከጊዜ ወደ ጊዜ እየጨመረ ነው ብሏል። ዓለም አቀፉ ቀይ መስቀል ኮሚቴ እንዳስታወቀው በ2024 ብቻ 56 ሺህ ሰዎች ስለመጥፋታቸው ሪፖርቱ ደርሶበታል። በተባበሩት መንግስታት ድርጅት የመካከለኛው ምስራቅ ረዳት ሴክሬታሪያል ጄኔራል ካሊድ ኪሪያ ይህንን ችግር ለመፍታት የዓለም አቀፍ ድጋፍ የዓለም አቀፍ ሕግ እርዳታ እንደሚያስፈልግ ል ገልጸዋል። በተለይም የሚጠፉ ሰዎች ቁጥር በፍልስጤሟ ጋዛ፣ በዩክሬን ቁጥሩ ከፍ ማለቱን ኃላፊው አንስተዋል። የሚጠፉ ሰዎች በተመለከተ በተባበሩት መንግስታት የጸጥታው ምክር ቤት ሁለት ሺ አስራ ዘጠኝ ላይ የጸደቀው ሕግ ሙሉ ለሙሉ ተግባራዊ እንዲሆን ተጠይቋል። እስራኤል በጋዛ በፈጸመችው ጥቃት የ አንድ መቶ ሰዎች ህይወት ማለፉ ተገለጸ። እስራኤል በእሳት መሀል ለመደራደር እየፈለገች ነው ሲል ሐማስ መውቀሱም ተሰምቷል። የአሜሪካና አረብ ሀገራት መሪዎች ተኩስ አቁም ላይ እንዲደረግ ግፊት እያደረጉ ባሉበት ሰዓት እስራኤል ጥቃቱን የፈጸመችው። የጋዛ ሲቪል መከላከያ ቃል አቀባይ መሐሙድ ባሳል 94 የሚሆኑ ሰዎች በጃሊቢያ መጠለያ ጣቢያ እንደተገደሉ ተናግረዋል። በደቡባዊ ጋዛ የኑስ ከተማ የእስራኤል ጦር አውሮፕላኖች በመኖሪያ ቤቶች አካባቢ ጥቃት ማድረሳቸውን የፊልስጤም ዜና ወኪል ዋፋ አስታውቋል። እንደ ማሐሙድ ባሳል ገለጻ በሰሜን ጋዛ 13 ሰዎች በጤና ጣቢያ ውስጥ እንዳሉ መገደላቸውን ነው ያረጋገጡት። ባለፈው መጋቢት የተኩስ አቁም ስምምነት ከተጣሰ በኋላ እስራኤል በጀመረችው አዲስ ጥቃት በርካታ ንጹሐን መገደላቸውን ዘናሽናል ዘኒውስ አረብ እና ቢቢሲ ዘግበውታል። የዩክሬንና ሩሲያ የሰላም ድርድር ለውጥ እንዲኖረው ዶናልድ ትራምፕና ቭላድሚር ፑቲን መገናኘታቸው ግድ ነው ሲሉ የአሜሪካ የውጭ ጉዳይ ሚኒስቴር ተናገሩ። የአሜሪካው የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ በቱርክ በተካሄደው የዩክሬንና ሩሲያ የሰላም ድርድር ብዙ ተስፋ እንደሌላቸው እና ለውጥ እንዲኖር ዶናልድ ትራምፕና የሩሲያው ፕሬዚዳንት ቭላድሚር ፑቲን መገናኘታቸው አስፈላጊ መሆኑን ተናግረዋል። በደቡባዊ ቱርክ የሰሜን ጦር ቃል ኪዳን አገሮች የውጭ ጉዳይ ሚኒስቴሮች ጉባኤ ላይ ከተገኙ በኋላ ፕሬዚዳንት ትራምፕና ፑቲን በቀጥታ በዚህ ርዕስ ጉዳይ ላይ እስካልተወያዩ ድረስ እዚህ ለውጥ የምናገኝ አይመስለኝም ብለዋል። ቭላድሚር ዘለንስኪ አገራቸው በኢስታንቡል ለሚደረገው ውይይት ልኡካን እንደምትልቅ አረጋግጠው ነገር ግን በሞስኮ የተላከው ዝቅተኛ ደረጃ ያለው ልዑክ ነው ሲሉ ነቅፈዋል። የፑቲን የቅርብ ርዳት የሆኑት ቭላድሚር ሜድንስኪ በበኩላቸው የክሬምሊን ቡድን ሁሉም አስፈላጊ ብቃቶች እንዳለው ተናግረዋል። መካከለኛው ምስራቅ እየጎበኙ ያሉት ትራምፕ ቀደም ብለው እርሳቸውና ፑቲን በአካል እስኪገናኙ ድረስ በሰላማዊ ንግግሮች ላይ ከፍተኛ መሻሻል የማይታሰ ሰብ መሆኑን ጠቁመዋል።